አይን አላልኩም ብሎ አይጀምርም። ከራሱ በመከላከል አይጀምርም። መጀመሪያ ለአምላክ አጋር እንደማይገባው ለአምላክ ጥራት እንደሚገባው ይናገራል። ቃለ ሱብሓን ኪላል መጀመሪያ አምላክ ያላ ሆይ ለአንተ አጋር ከመኖር ጥራት ይገባህ በመጀመሪያ ይላል። ለአንተ በፍጹም አጋር የለም። ማ የኩኑ ሊ አንአቁለ ማ ለይሰ ሊቢ ሐቅ ይላል። ለእኔ የማይገባኝን ነገርንም ለሞግት አይቻለኝም። አምልኮን ማለት ነው። ለእኔ የማይገባኝን ነገር ለሞግት አይቻለኝም። እኔ እንዳላልኳቸው ላ

የእኔንም የእናንተንም ጌታ የሆነውን አላህን በብቸኝነት ተገዙ ብቻ ነው ያልኳቸው ይላል። ይሄ ነው ምስክሩ። ወኩንቱ ዐለይህም ሸሂደን ማዱምቱ ፊህም የሚላል መስሉ በመካከላቸው በእስራኤል ምድር ላይ ሲያስተምር ጊዜ፣ በመካከላቸው እስከኖርኩበት ጊዜ ድረስ አብሬያቸው ነበርኩኛ። ፈለማ ተወፈይተኒ ኩንቱ አንተ ረቂብ ዐለይህም እኔን ግን ከወሰድከኝ እንዳደረግ ካደረከኝ በኋላ አንተ ነበርክ ምድር ላይ ያሉ ሰዎችን ስትቆጣጠር የነበርከው ምድር ላይ ኔ የማውቀው ነገር የለም የዛ ከሄደ በኋላ መሲህ አሁን ምን እንደሚሰራ ምድር ላይ አያውቅም። የዛን የአላህ ሲያወርደው ጊዜ እየተመለክ ነው በምድር ላይ ሄድና አምላክ እንዳልሆን ካሳውቅ ወኩንቱ አለይህም ሸሂደ ማዱምቱ ፊህም በመካከላቸው እስካለሁ ድረስ አብሬያቸው የተጣድኩኝ ነበርኩኝ የዛኔ ነበር። ከዚያ በኋላ ግን አንተ የምትቆጣጠራቸው ነው። ወአንተ ዐለ ኩል ሸይ ሸሂድ አንተ በሁሉ ነገር ላይ ተቆጣጣሪ የሆን ከአምላክ ነህና ከአንተ የሚሰወር የሚደበቅ የለምና ብሎ ይሄ ነው አላህ ስብሐነሁ ወተዓላ በሱረት ኒሳ ላይ ወየውም ልቅያመት የኩኑ ዐለይሂም ሸሂዳ ይላል። የትንሣኤ ቀን በነርሱ ላይ ባመለኩት ሰዎች ላይ ይመሰክርባቸዋል። ይ እኔ አምልኩኝ ያላልኳቸው በጣም የሚገርም አሁንም ድረስ የትኛውን መጽሐፍ ቅዱስ ክፍል ላይ ኢየሱስ ክርስቶስ አምልኩኝ ብሎ የተናገረበት አንድም ቦታ ላይ የለም። ይልቁንስ የኔንም የእናንተንም አምላክ አምልኩ እያለን ያስተማራቸው አይደል እንዴ? ዮሐንስ ወንጌል ምዕራፍ ሀያ ቁጥር አስራ ሰባት ላይ ወደ አምላኬ ወደ አምላካቸው አድርጋለሁ። ያን አምላኩን መፈለግ ነው አምልኮ ለእርሱ ብቻ እንደሚገባ ይናገራል። ዮሐንስ ወንጌል ምዕራፍ አራት ቁጥር ሀ አንድ ላይ እኛስ ለምናውቀው እንሰግዳለን ለአብያ ላይ ይናገራል። አረ እንደ ስለ አንዱ አምላክ ላይ ያስተማሩ በዚያ ለአንዱ አምላክ ብቻ መስገድና ማምለክ እንዳለባቸው ያስተምራል። መጽሐፍ ቅዱስ ላይ የትኛውን ቦታ ላይ አምልኩኝ ብሎ አምልኮ የፈለገበት ቦታ ይህ ለ ኢየሱስ ክርስቶስ ግልቁርስ የእርሱንም የአብርሃም የይስሐቅ የያዕቁብን አምላክ አንዱን አምላክ ማምለክ ላይ ያለብር ሁላችንም፣ ወደዚያ እንጂ ሌላ ምንም አይደለም። ትሬ ነቢዩ መሐመድ ላ ስለ ብሄድ ብቻ ለማስተካከል መጡት

የአባቶችን የአብርሃም የኢስሐቅ የያዕቁብን መንገድ ተከትያለሁኝ አለ። መንገዳቸው ምን ነበር? ማካለለን አንሽከቢላ ሚሸይ በአላህ ላይ ቅንጣት የምናገራ አይደለንም እኛ አለ ይናገራል። አንዱን አምላክ በብቸኝነት መገዛትን ነው እነዚህ ነብያቶች ያስተባሉት። ያ አንድ አምላክ በአንድነቱ ላይ ሶስትነት በፍጹም የለውም። በማንነቱም በምንነቱም አንድ ብቻ ነው። እርሱ እርሱ ዘላለማዊ ህያው ነው። የነብያት አምላክ በህያውነቱ ላይ ሞትነት የለበትም።

ነቢዩ ሙሐመድ ስለ ላ ስለም ስለ ማርያም ሲናገሩ እዚህ ዓለም ላይ የጽድቅን ማማ ካገኙ ሴቶች መካከል አንደኛው ነች ብሎ ገልጸዋታል። ከሙለ ምን ርጃል ከር ወለም የኩል ምን ኒሳ ላ አር ሁም መርያም ዋስያ ፋጥማ ከዲጃ በምድር ላይ የጸደቀ ወንዶች በርካታ አሉ ካሉ በኋላ ነብ ስ ላ ስለም ከሴቶችም እንዲሁ ጻድቃን ሴቶች አሉ፣ ከነዚያ መካከል መርየም አንዷነች ብሎ ተናግረዋል ያቸው በምድር ህይወቷ ላይ ጻድቅ ነች ብሎ መስክረዋል። አላህ በቁርአን ላይ ቃል በቃል ጻድቅ ነች እውነተኛ ሴት ነች እያለ ይናገራል። ወእሙሁ ስዲቀቱን ይላል። እናቱም ጻድቅ ነች ይላታል። በቀጣዩ ዓለም ያላተስ ደረጃ መርየም ተገልጿል? ወይ በእስልምና ላይ? አዎ ተገልጿል። በቀጣዩ ዓለም የገነት ናቸው እናት ወይ ላ የገነት ብቻ አይደለችም፣ የገነት ታላቅ ሴት ተብላ የተገለጸችው ነብያችን ሰለላሁ ዓለይሂ ወሰለም ያሉ ኸይሩ አህል ልጀና አፍዷል ኒሳ አህል ልጀና አርባ ወሁም መርየም ወአሲያ ወፋጡማ ኸዲጃ አሉ